አጃጃ ሲናው ሲል ነው መሰለኝ የአጃ እህል አለበት ወይ ሲል አይ ሙቁ ላይ ነው የቀዳሁት እሱ ልስጥህ አለችው ና ሙድ ያዘችበት ማለት እኔ ሚኒ ሳቅ ነው በጣም አይሳቀኝ ማለት ነው ውድ ታበርካቸ ሌላው ልጁ እኮ ስቃይ አበላን እኮ ሲል ነው አይደል አለችው ማለት ነው ታዲያ አንቺ ብቻ ነሽ ወይ ስቃይ የበላሽው እኔንም ስቃይ በልቻለሁ አላለ እውነትህን ነው ስቃዩ የማይበላችሁ ሩታ አላት መተኛ ሳትችል እንደ ልቧ መንቀሳቀስ እንዲህ እንደፈለገች መሆን ሳትችል ዘጠኝ ወሯን ጭርስ አድርገዋለች ማለት ነው። አንተማ ምን ምን ምን አይነት ስሜት ተሰምቶሃል ማለት ነው። ለማንኛውም ትናንትና እንግዲህ ሮታዬ ምጥ ጀምሯት ሆስፒታል ገብታለች ሁላችንም የምናውቀው ነው። በአብዛኞቻችሁ ቀለም ወልዳለች እኮ ይሄን እያላችሁ ነበረ ማለት ነው። በውስጥም የሰማሽው መረጃ አለ ወይ ወይ እንዴት ነው ወልዳለች ወይ ብላችሁ እየጠየቃችሁ የነበር ውድ ተመልካቾች ሮታዬ ወልዳለች ወይ? ተወልደችም የሚለው በደንብ የምናወራው ይሆናል ማለት ነው። ሲቀጥል ሰኞ እኮ ነው ይህን ቪዲዮ የለቀቁት። ይሄ እሷኮ ሆስፒታል የገባችው እሁድ እለት ሌሊት ነው፣ ስድስት ሰዓት ነው እያላችሁ ነበረ ማለት ነው። ትክክል አልተሳሳታችሁም። የእሁድ እለት ቪዲዮ ነው ይሄ ትላንትና የተለቀቀልን ማለት ነው። ነገር ግን ወልዳለች አልወለደችም የሚለውን በደንብ አድርጌ የምነግራችሁናል። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላም ዓለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁ በሰላማችሁ አላህ አብዛልኝ። ላላፍ ይወዳችኋለሁ ለቤቴ ወይ ልሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሆኑ ጋይዝ። ወይ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታረጉልኝና ለምታበረታችሁኝ እጅግ በጣም አሪጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሃምና የሩታ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩታዬ ምጥ ጀምሯት ሆስፒታል ገብታለች ማለት ነው። እንግዲህ ሆስፒታል ላይ የነበረው ሞመንት ነው እዚች ጋ የምናየው ማለት ነው። እንግዲህ ጋሽ ያልቅበት ምን እያላት ነበረ? ይሄ ልጅ እኮ መከራችን አበላን አለ ማለት ነው። መከራችን ስቃያችን አበላን እኮ አላለም። አይ ጋሽ ያልቅበት አንተ ምን መከራህን በላ እውነትን ነው። ምን መከራህን በላ? ሩታዬ የማልተዋጠል ነው አይደለ? ስትለው ምን ነው፣ አንቺ ብቻ ነሽ ታዳለ ማለትም። በትክክል ሩታዬ ሩታዬ ናታ። መከራ ስቃዩ ነው የበላቸው ማለት ነው። ያው እናት ናት እኮ የእናትነትን ስሜት የምታውቀው፣ በእርግዝናዋ ሰዓት ያለውን ሕመሙ ስቃዩ ነው የምታውቀው እናት ብቻ ነው። አንተማ ምን ታውቀዋለህ ማለት ነው። እንደው ብታውቀው ኖሮ እኮ ጋሻልቅበት ዬ አንዳችም ጥፋት ራሱ አታጠፋን ነበር፣ እንዶ ታዝንላት ነበር፣ ትንከባከባት ነበር፣ ከጎና ትሆን ነበር ማለት ነው። ለማንኛውም አብርሃም ዬ እንኳን የልጅ አባት ሆንክ ማለት ነው። እንኳን ደስ አለ። ያው ልጃችሁ በሰላም ወልዳ ልጃችሁን ለመታቀፍ ለመሳም እብቃችሁ ነው የምለው ማለት ነው። እጅግ በጣም ደስ ብሎኛል የእውነት እናት መሆን ቀላል አይደለም ማለት ነው። አባትም መሆን ልክ እንደዛው ማለት ነው። ምንም የእርግዝናው ስሜቱ ባያውቁትም፣ ነገር ግን ይሄ የአባትነቱ ስሜት ለነሱ በጣም ትልቅ ነገር ስለሆነ ማለት ነው እንኳንም የአባት ማለት እንኳንም አባት ሆንክ ነው የምለው አብርሃምዬ ማለት ነው። እንኳን ደስ አለ ያው ብዙን ጊዜ ብሰድብህን ብቆጣህም ያው በጣም አከብረሃለው የሀገሬ ልጅ ማለት ነው። እንኳንም አባት ለመሆን በቃህ ነው የምለው ማለት ነው። የእውነት እጅግ በጣም ደስ ብሎኛል ማለት ነው። እንግዲህ ዛሬ ጥሩ ዜና የምንሰማ ነው የሚሆነው ማለት ነው። ትላንትና ስለምጧ ነው እንግዲህ ያየነው፣ ዛሬ ደግሞ ጥሩ የምስራች ያበስሩናል ብዬ አስባለሁ። ምክንያቱም በአብዛኞቻችሁን ብላችኋል፣ በኮመንት እየጻፋችሁ ላይ ነበር፣ በውስጥም እየነገራችሁ ነበረ። ሌሊት ላይ ነው እያለ ነበር፣ ፈረጁ ቢኒም እንደዛ እያለ ነበር፣ ብላችኋል ማለት ነው። አዎ እሁድ እለት ከምሽቱ ስድስት ሰዓት ነው የገባችሁ ማለት ነው። እንደወንድ ከሰማችሁ እንደውም እስከ ፈጅር ድረስ እስከ ሌሊት ድረስ እስከ ፈጅር ድረስ ትወልዳለች እያለች ነበረ። አሁን ትንሽ ጊዜ ትንቀሳቀስና የምጥመር ፌ ይሰጣታል ተብሏል ምናምን እያሉ ነበረ ማለት ነው። ሶ እንግዲህ እሁድ ማለት ሰኞ መንጊያ ላይ እርግጠኛ ሆኜ የምናገረው ወልዳለች ብዬ ነው የማስበው ማለት ነው። እንግዲህ ዛሬ እንጠብቃለን። ዛሬ ማክሰኞ ነው፣ እንጠብቃለን ማለት ነው። ጥሩ የምስራች ነው የምንሰማው ማለት ነው። ጥሩ የምስራች ሳቁ ሳቅ ጭሮ ነው የሚመጣው ማለት ነው። የእውነት ዘና ነበር እያደረጉኝ የነበረው ማለት ነው። ሩታዬ ያለውን ነገር ፊቷ ላይ ያለው ነገር ቢያሳዝንም ማለት ነው የእውነት በእርግዝናዋ ሰዓት ዘጠኝ ወሩ አንድ ቀን እንኳ እርጉዝ መስላ አታውቅም ነበር ማለት ነው። ትላንትናው ግን ህመሙ ፊቷ ላይ ይታይ ነበር የሩታዬ ማለት ነው። እንግዲህ በሰላም ወልደሽ ልጅሽን ታቅፈሽ ስስሜ ለማየት ያውቀን ይኔ ውድ ይኔ ትንሽዬ ማለት ነው። ሩታዬ የእውነት እጅግ በጣም አሳዝናኛለች ትላንትና ማለት ነው። ያው እናት ማለት እውነት ማለት ልጅ ለመውለድ ስታስቡ ደስታውን በጣም ደስ ይላል ማለት ነው። በቃ የሆነ ከምነግራችሁ በላይ ነው። እናት የሆናችሁ ታውቁታላችሁ አስባለሁ፣ ስሜቱ ማለት ነው። ነገር ግን ደግሞ ህመሙ በጣም ከባድ ስለሆነ እኔ በቃ በጣም ነው ያሳዘነች ሩታዬ ማለት ነው። ግን ደግሞ እንደዛ እየተጫወተች እንደዛ ሙድ እየያዘች ሳያት ደግሞ ተደስቻለሁ ማለት ነው። የትላንትና ሙድማ ሙድ እኔ እኮ አብርሃም ነው በጣም የገረመኝ ማለት ነው። ምነው ነው ቆየ ልጁ ሲላት ሲወጣ እሱ ሲወጣ ትጠይቀዋለ አለችው ማለት ነው። ትላንትና ሁለቱንም እየተተራረቡ ነበር ማለት ነው። እጅግ በጣም ነበር ደስ የሚሉት ማለት ነው። እና በጣም የገረመኝ ነገር ምንድን ነው ደግሞ ተሰቃየው ምናምን ስል የምጣዱ እያለ የምኑ ተንጣጣ ነው ስትለው፣ ኧረ ተይ እባክሽ የዛሬን ብቻ የተረባሽን ተይልኝ አላት ማለት ነው። አብራም እኮ አይጫወት ሲጫወት፣ እኮ እስከ ጥግ ድረስ ነው ማለት ነው። ለማንኛው ይሄ ሳቃችሁን እስከ መጨረሻው ድረስ ያዝ ልቀው ነው የምለው ማለት ነው። በሰላም ልጃችሁን ለመታቀፍ ለመሳም ያውቃችሁ፣ የእውነት እኔ መልካም ምኞቴ ነው የምመኝላችሁ ማለት ነው። እና ሳቃቸው ጨዋታቸው እጅግ በጣም ደስ ሲል ነበር። እንግዲህ ውዶችዬ ብዙዎቻችሁ የሰማሽው ነገር የለም ወይ ምናምን እያላችሁ ነበረ። እንግዲህ እንጠብቃለን። ዛሬም እኔን ከእናንተ እኩል ነው የምጠብቀው ማለት ነው። ዛሬ ማክሰኞ ጥሩ ነገር ይፖስቱልናል ብዬ አስባለሁ። ሩታዬ ወልዳለች፣ በሰላም ወልዳ ልጇን ታቅፋለች፣ የሚል ነገር ይፖስቱልናል ብዬ አስባለሁ ማለት ነው። ሁላችሁንም በጉጉት ጠብቁ ማለት ነው። እንግዲህ መልካም ምኞታችሁን እየተመኛችሁ ዱአ እያደረጋችሁ ሙስሊም የሆናችሁ ዱአ፣ ክርስቲያን የሆናችሁ ደግሞ ጸሎት እያደረጋችሁላት በሰላም ወልዳ በሰላም በቅፏ ልጇን በቅፏ እንዲያስገባላት የወዷን በጀርባ እንዲያደርግላት፣ ደግሞ ዶ አድርጉላት ማለት ነው። መልካም ምኞት ነው መመኘት ማለት ነው። ያላገባችሁትም አላህዬ ሳሊ ሳሌ የሆነውን ትዳርን ይስጣችሁ ነው የምለው ማለት ነው። ልጅ ያልወለዳችሁ ደግሞ ልጅ ይስጣችሁ እያልኩኝ ነው። ዶ አማረግላችሁ ማለት ነው። ምክንያቱም ይሄ ደስታ የእውነት ነው የምላችሁ የትም የትም የትም አይገኝም ማለት ነው። የትም አይገኝም አልኳችሁ በቃ እናት ለመሆን ስታስብ ወይ ደግሞ ምጥ ሲመጣ ያለውን ደስታ ህመሙን ያሸንፈዋል ማለት ነው፣ ደስታውን ማለት ነው። በቃ ደስታው ነው የሚበልጥባችሁ ከህመሙ ይልቅ ማለት ነው። ልጅ ለማቀፍ እናት ለመሆን እንትን ስትሉ ማለት ነው። እና ይህን ደስታ ደግሞ ላልወለዳችሁ አላህ ይወፍቃችሁ ነው ያምላችሁ ማለት ነው። በተለይ በተለይ ስደት አለም ላይ ያላችሁ ማለት ነው። አላህዬ ያሰባችሁትን ነገር ሁሉ ሙሉ አድርጎላችሁ በሰላም ያሰባችሁትን ነገር ተሳክቶላችሁ በሰላም ለሀገራችሁ አብቅቷችሁ ሳሊሆን የሆነውን ትዳርን አላህ ይወፍቃችሁ፣ ልጅ አላህ ይስጣችሁ ነው ብዬ ዱዓ አደርግላችሁ ማለት ነው። በተረፈ ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ሩታዬ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃን ያብቃሽ። እንግዲህ ወልደሽ ደግሞ ደስታሽንም ለመስማት እኛንም ያብቃን ነው የምለው፣ ማለት ነው። የእውነት ከመቼ መቼ ኮሚኒቲ ላይ ለጠፉ እያልኩኝ ሰላሳ አምስት ጊዜ እየተመላለስኩ ነበር፣ አዳሩን ማለት ነው። ወላሂ እውነቴን ነው የምላችሁ። በቃ እየተመላለስኩ ማለት ነው። አንድ ጊዜ አብርሃም ቤት፣ አንድ ጊዜ ሩታ ቤት፣ ሁላቸውም ቤት ቲክቶክ፣ አንዴ ቲክቶክ እገባለሁ፣ አንዴ ኮሚኒቲ ሄዳለሁ አንዴ ኢንስታግራም እገባለሁ ማለት ነው። ኢንሻላህ ጥሩ ነገርን እንሰማለን ብዬ አስባለሁ። ወዶች ዬ ሰላማችሁ፣ አላህ ያብዛል። ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ቀን ብያለሁ። ቻው